በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትልና የባህል ዘርፍ ኃላፊ አቶ ደግነህ ቦጋለ የኪነ ጥበብ ስራዎች በሀገር ደረጃ በክልሉ መንግስት ትልቅ ትኩረት ተሰጥቶባቸው እየተሰሩ እንደሆነ ገልጸዋል። የፈጠራ ልማት ስራዎች እጅግ በጣም በርካታ ናቸው። እነዚህ ሙያዎች በዚህ አዳራሽ ውስጥ በተሰበሰባችሁት መሰረት የብዛትም የጥራትም ለሀገርም ለክልልም ብሎም ደግሞ ለጉራጌ ዞን የሚያበረክተው አስተዋጽኦ እና ለመንግስት ለህብረተሰቡ የሚሰጠው ጥቅም እጅግ ከፍ እያለ እንደሆነ መውሰድ ነው። አቶ ደግነህ አክለውም የኪነ ጥበብ ዘርፉ ትኩረት እንዲሰጠውና ወደ ላቀ ደረጃ ለማሸጋገር ሊያግዝ የሚችል የህግ ማዕቀፍ ኖሮት በአግባቡ እንዲመራ መመሪያና ደንብ መዘጋጀቱንም ተናግሯል። ክልሉ በኪነ ጥበብ ዘርፍ ያለውን እምቅ አቅም ለማስተዋወቅ ዘርፈ ብዙ ስራዎች እየሰራ እንደሚገኝ ገልጸው ለዚህም በክልልና በዞን ደረጃ የባህል ፌስቲቫልና ኤግዚቢሽን መዘጋጀቱን አቶ ደግነህ ገልጸዋል። የባህል ፌስቲቫልና ኤግዚቢሽኖች ናቸው። የእኛ ተቋም አላማ ማንኛውም በሚፈጠሩ እንደዚህ አይነት መድረኮችን ጨምሮ ወደ ውይይት ከመገባቱ በፊት የባህል ፌስቲቫልና ኤግዚቢሽን ሜንታሊቲ እንዲይዙ የማድረግ ስራዎችን እየሰራ እንገኛለን። የጉራጌ ዞን ምክትል አስተዳዳሪ አስተዳዳሪና ግብርና መምሪያ ኃላፊ አቶ አበራ ወንድሙ ጥበብ ለአንድ ሀገር እድገት አስተዋጽኦ የጎላ እንደሆነ ገልጸው የማህበረሰቡ ባህል ታሪክና እሴት እንዲጠብቅና እንዲያድግ መሰል የውይይት መድረክ እንደሚያስፈልግ ተናግረዋል ብዙ ሰሪዎች አካባቢያቸውን ማህበረሰባቸውን አጉልቶ ማሳየት የሚችሉበት እድል የሚፈጥር ከመሆኑ አኳያ መድረክ አንዱ የመውጫ መንገድ እንደመሆኑ ታሳቢ ማድረግ ያስፈልጋል። እነዚህ አይነት መድረኮች በቀጣይም ከተቋሙ ጋር የተነጋገሩ ከተሞችን፣ ወረዳዎችን የሚመጥን ነገር እያዘጋጁ የነዚህን ታለንት የነዚህን እውቀት የበለጠ ለህዝባችንም ለራሳቸው እንዲጠቅም በሚችል መንገድ አጉልቶ መሄድ ጠቃሚ ነው። በሀገር አቀፍ ደረጃ ተግባራዊ እየሆነ የሚገኘው የገጠር ኮሪደር ልማት ለጉራጌ ማህበረሰብ ትልቅ እድል እንደሆነ ያወሱት አቶ አበራ ለሌላው አብነት በሚሆን መልኩ በመስራት የቱሪዝም መዳረሻ ከማድረግ ባለፈ የገቢ ምንጭ ለማድረግ መስራት እንደሚያስፈልግ ጠቁመዋል። ይሄ የነበረን መልካም ነገር የበለጠ አልጎ ሰፍቶ ዘመናዊ እውቀት ጨምረንበት ቴክኖሎጂ ጫክለንበት የተሻለ ገቢ ሊያመነጭ የሚችል ደረጃ ላይ ማድረስ ያስፈልጋል። ብለን የጀምሩን ስራ ላይ የሁላችንም ይዘን መሄድ ያስፈልጋልና የቱሪዝም ማዕከል እናደርገው፣ ሌላ ታሪክ የለውም። የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ወይዘሮ መሰረታ መርጋ ጥበብ ለሰው ልጆች የተሰጠ ልዩ ችሎታ እና የአንድ ማህበረሰብ አኗኗር፣ ባህል፣ ታሪክ፣ የተለያዩ ስሜቶችን በተለያየ መልኩ የሚገለጽበት ሀያል መሳሪያ መሆኑን ጠቅሰው በስዕል፣ በድርሰት፣ በሙዚቃ፣ በግጥምና በውዝዋዜ መግለጽ ይቻላል ብለዋል። የተለያዩ ስሜቶችን በተለያየ መልክ የሚገለጽበት ሀያል መሳሪያ ነው። ጥበብ በተለያየ መንገድ ሊገለጽ ይችላል። ስሜቶቻችን በስዕል

ብቻ በተለያየ መልክ መገለጽ ይቻላል። ወይዘሮ መሰረት አክለውም የጉራጌ ማህበረሰብ ለሀገርና ለዓለም የሚተርፉ ትልልቅ የጥበብ አሻራዎች እንዳሉት ገልጸው የመንደሩ አመሰራረትና የጀፈሩ አቀያየስ ስልት አንዱ ትልቅ የጥበብ ውጤት ማሳያ ነው ብለዋል። የተሰሩ የእደ ጥበብ ውጤቶችን የማህበረሰቡ እሴት በማስተዋወቅ ረገድ ጉልህ አስተዋጽኦ እያደረገ እንደሆነ ወይዘሮ መሰረት ተናግሯል። በርካታ ለዘመን የተሻገሩ ለትውልድ ቅብብሎች እስከዛሬ ድረስ ቆይተው ታሪክ ብቻ ሆነው ሳይሆን ህያው ሆነው ዛሬም የምናያቸው የምንማርባቸው የህይወታችን ይሄ ፍልስፍና ሆነው እየቀጠሉ ያሉ ብቻ አይደለም ለሀገርም ለዓለምም የሚተርፉ ትልልቅ የጥበብ አሻራዎች እንዳሉን ይታወቃል። ከመድረኩ ተሳታፊዎች መካከል አቶ ሄኖክ ጉልላትና ወጣት ዳኛቸው ፍቃዱ በሰጡን አስተያየት መድረኩ ጥበብን ለመጠበቅና የበለጠ ለማሳደግ እንዲሁም አቅምን ለማሳየት እድል የሚፈጥር እንደሆነ ገልጸዋል። ጥበብን የበለጠ ለመጠበቅና ጥበብ ላይ በደንብ ለመስራት የዛሬው መድረክ ትልቅ የራሱ የሆነ ጠቀሜታ አለው። ተነሳሽነትን ይፈጥራል። ወጣቱ ላይ ወደ ኪነ ጥበቡ እንዲያዘወትር ያደርገዋል እና መለመድ ያደባቸው ነገሮች ናቸው እነዚህ